እንግዲህ ዛሬ ደረጀ ሰላምዬን በክብር ያረግዘችውን ልጇን ተቀብሏታል። እጅግ በጣም ደስ ይላል። ደረጀ በሰዓቱ ማርታ ከሰማች በኋላ የሌላ ሰው ልጅ ማርገዟን ነገረችው። ነገር ግን እሱ አሁን ሆስፒታል ሂደው ወንድ ልጅ ከነቃጭሉ አርግዛለት መሆኑን ሲረዳ ከምንም በላይ ደስተኛ ሆኖ ለልጆቼ ወንድም አገኘሁ ማለት ነው እያለም እንግዲህ የዳጣይናት ዳጣይናት ሰላም ሁለተኛ ከሱ እርግዝና በመፈጠሩ በጣም ደስ ብሎት ልጇን በክብር ተቀብሏታል። ሌላው ወይዘሮ ማርታ አሁን የሰማችውን ነገር ማመን ከብዷት እያለቀሰች ትገኛለች። ደረጀ ደግሞ በሰላም የመጣ ባይኔ ላይ መጣ። አሁን ሰላምዬ የያዘችው የኔ ልጅ ነው። ስለዚህ አሁን በደስታ የልጆቻችን ወንድም መከታ አገኘን ማለት ነው። ስለዚህ ማርቴ እዋክሽን ከዚህ በኋላ ሰላም ስራ መስራት የለባትም። አስፈላጊም ከሆነ ሌላ ሰራተኛ ቀጥረን እሷን መንከባከብ ነው ያለብን በማለትም ለማርታ ነገራት። ማርታ የመጨረሻ ደንዝዛም አልቅሳም አህላ በቃለች። እንግዲህ ዳጣ ደግሞ በደስታ ተፍለቀለቀች። እውነት ሰላምዬ እኔ ነኝ ላንቺ አገልጋይ የሚሆነው አለቻት። ሰላም፣ ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላመች ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ዳጣ ቀጣይ ፓርቲ ይዘን መተናል። ዛሬ እጅግ በጣም ደስ የሚል ነገር፣ ደረጀ የሰላምዬ ልጅ በክብር ተንከባክቦ ተቀብሏል ማለት ነው። ከዚህ በኋላ ምንም አይቸግርሽም። አሁን ለዳጣየም እንዲሁም ደግሞ ለሁሉም ለሴት ልጆች ወንድም አገኘውኝ እኔ አንድ ነገር ብሆን ተቆርቋሪ መከታ ወንድም ለጥላታቸው መላሽ የሚሆን ፈጥረሽልኛል፣ ከፈጣሪ በታይ ስለዚህ አንቺን የማልንከባከብበት እድሜ ዘመኔን ምንም ምክንያት የለኝም፣ በማለት ለሰላም ነገራት። ሰላም በዚህን ሰዓት በደስታ የምትሆነውን ቅጡ ጠፋት። እሷ ግን እየተወዛገበች ነበረ፣ ላስወርደው አላስወርደው እያለች። ምክንያቱም ወይዘሮ ማርታ ልጅሽን ያስረገዘሽን ሰውዬ አስተዋውቂንና ልጁ አባት የለውም ቢቃላለው ተብሎ እንዲወለድ አልፈልግም። ስለዚህ አጠር ያለ ፕሮግራም አዘጋጅ ችልሽ ከባለቤትሽ ጋር ታስተዋውቂኛለሽ ብላት ነበረ። በዚህን ሰዓት የደረጀ ህይወት ይበላሻል፣ እንዲሁም ትዳሩ ትርምስምስ ወጥቶ እንዲሁ እንዲቀር አልፈልግም። የኔ ያላደገው ልጅ ቢሞት ይሻላል ብላ ወስና ነበረ። በዚህን ሰዓት ደረጀ የሚያበረታና ተስፋ ሲሰጣት ሐኪም ቤት ሄዱ። ሐኪም ቤት ሲሄዱም እጅግ በጣም ደስ የሚል ወንድ ልጅ መረገዙ ይፋ አደረጉላት ዶክተሮችም። ከዛም ለደረጀ ስትነግረው ደረጀ በህይወቴ እንደ ዛሬ ተደስቼ አላውቅም። ሰላምዬ፣ ደስታዬን ፈጥረሽልኛል። እነዚህ ሶስት ልጆች በጣም ማንም የላቸውም። አንድ ነገር ብሆን ተቆርቋሪ ወንድም የላቸውም እያልኩኝ በጣም አስብ ነበር። አሁን ግን እንግዲህ ደስ በሚል ሁኔታ ደስታዬን እንደገና እንድትወለድኩ አድርገሽልኛ ሲቀጥል ለአብጌል ና ለውሃ የአባታቸው ልጅ ቢሆንም ለዳጢሻ ደግሞ ደስ የሚለው ነገር የአባቷም የእናቷም ልጅ ወንድም አገኘች አላት። አረዝንበል እኔ እናቷ መሆኗ እንዳጣ እንዳትሰማ ሌላ ችግር ይፈጠራል። ደግሞ አሁን ያለንበትን ችግር እናስተካከል አህለችው እመኝ ሰላምዬ፣ ምንም አይነት ችግር አይፈጠርም። እርግጠኛ ነኝ። ማርድም ደግሞ ከምንም በላይ መልካምና አስተዋይ ሰው ናት። ድዳራችን እንዲፈርስ አታረግም። እና ስለዚህ ሁሉን ነገር አስረድተናት የዳጣ ራሱ አንችናቷ መሆኗን የምታውቅበት ቀን ቅርብ ነው። ስለዚህ አሁን ብቻንሽ ራስሽ ራሱሽ እንድትጠብቅልኝ እፈልጋለሁ። ይሄ ወንድ ልጅ ደግሞ ምንም ነገር እንዲሆንብኝ አልፈልግም። ከፈጣሪ የተሰጠ የስጡታ የደስታ ምንጭ ነው ሀላት ይህን ጊዜ ሰላምም አመሰግናለሁ ደሬ እውነት እኔ በጣም ጭንቆይ ነበረ ማለት ሁሉ ነገርና ያቀለልክልኝ እኔ በጣም ፈርቼ ነበር። በእርግጥ ወይዘሮ ማርታ የተለየ ሴት ናት። እሷ ላይ ከሂደት መፈጸሜ ለእኔ ቢያሳስበኝም ግን ደግሞ እጅግ ደስ ብሎኛል። በቃ አሁን ሁለት ልጆች ሊኖሩኝ ነው ማለት ነው አለችው። ደረጀም ምን ላንጂ ብቻ ለእኔም ነው እንጂ አለ ዳጥሻ። በሰላም እርግዝና ከምንም በላይ እየወረቀች ትገኛለች። ይገርማል፣ ውስጧ ነግሯታል። አይገርምም እርሱ አባቷ እንደሆነ ብታቅም፣ ሰላም እናቷ እንደሆነች አታቅም። ነገር ግን ውስጣቸው እናትና ልጅም ይናበባል። አሁን ደረጀና ሰላም ዳጣ የነሱ ልጅ መሆኗን በደንብ ያውቃሉ። ነገር ግን ማታቀው ዳጣ ናት። ዳጣና ሌላው ቤተሰብ ነው። አብጌል የምትጠነስሰው ሴራ አሁን ሁሉም ነገር አወቃለት፣ አፈር ዱቄት ሆነ። በዚህን ሰዓት በደስታ የምትገኘው ሰላም አሁን ምን ተገይቶ ነው እንደዚህ የተፍለቀለቅሽው? አለቻት አብጌል። ምንም የማይገኝ ነገር አለ ግዴታ ብዙ ነገር እስከሚሰጥሽ አይደለም። አደለም። ለእኔ ደግሞ ፈጣሪ ብዙ ነገር አድርጎልኛል። ስለዚህ ዛሬ ሐኪም ቤት እጅ ቼክ አድርጌ ወንድ ልጅ ነው አሉኝ አለቻት። እረ እባክሽ፣ ለዚህ ነው የተደሰሽው? እና አግብተሽ በስነ ስርአት በሰማኒያ ያረገሽው አስመሰል ሽኮ ድቃላኮ ነው፣ ከየት እንደመጣም አይታወቅም። ፈጣሪ ወቅ ብላ ተናገረቻት። ምንም በይው። በቅርቡ ደግሞ ምን የመሰል አባት እንዳለው አስተዋውቅሻለሁ። እሺ፣ የሰውን ማንነት ሳያውቁ መናገሩ ከባድ ነው አለቻት። ማን ነው? ማን ነው እሱ ከዚህ ቤት ስትል ከሰከሽ እንዳይሆን መቼም እንዳንቺ አስመሳይ ሰውና የሆነ አስርግ ሰው አይቻላቅም አለቻት። በወልድሽ አደርስሻለሁ አተሽደብኛ ብጌል እና እርግዝናዬ ላንቺ ወይም ደግሞ ውጭ ወጥቼ መስመር ለመስመር አዋጅ ማለት ነበረብኝ? በቃ ሁሉም ነገር ጊዜው ሲደርስ ይፋ የሚሆን ነገር ነው። ስለዚህ አባቱንም በቅርቡ በስነ ስርዓት አስተዋውቅሻለሁ፣ ሲቀጥል ያን ጊዜ ለመቀበልና ለመተዋወቅ አንቺ ዝግጁ ሁኝ አለቻት። ይህቺ ሴትዮ ምን እየሆነች ነው? ያማታል እንዴ አለች። ከዛም አመኝም እውነታውን የነገርኩሽ ስትል፣ ዳጣ ምንድነው የሚያከራክራችሁ? አሬችን ዝም በያት አሌ። ሰላም ምን አባሻ ገባሽ? አንችስ እንደሷ አስመሳይ አይደለሽ መሰሪዎች አለቻት። አዩልሽ። አብጌል፣ እንደፈለግሽ እኔን ማድረግ ትችያለሽ፣ ግን ደግሞ ሰላምን ምንም አይነት ነገር እንድትናገራትና እንድታስከፊያት አልፈልግም። አየሽ፣ ስነ ስርዓት ሊኖርሽ ይገባል። አሁን እሷን በምንችለው እየረዳን መንከባከብ ብቸኝነት እንዳይሰማት ማድረግ እንጂ ሌላ ነገር ልንጨምርባት አይገባም አለች ዝም በይ በክሽ ተያይዛችሁን ለምን ገደል አትገቡ ገና ከዚህ ቤት መንቅሬ ነው ሁለትሽንም ማስወጣሽ አንቺ መሰሪ ሁላ አለቻት አረ ነው እንዴ እስኪ ሞክሪና አለች ሰላምም አሁን ወይዘሮ ማርታ ትልቁ ጉቡዳ ወረደባት እንግዲህ ለትዳሯ ያላት ክብር ለልጆቿ ያላት ክብር ለየት ያለ ነው ነገር ግን አሁን በሚያሳዝን ሁኔታ የሰማችው ነገር ምን ማድረግ እንዳለባት እንኳ ለይታ የምታውቅበት ታይም ላይ አይደለችም። ወይዘሮ ማርታ የዋህና መልካም ሴት ናት። ሰላምን በእርግጥ እየለመነች ከማን ነው ብላት ነበረ። አሁን ድጋሜ ክህደት እንደፈጸመችባት ተሰማት። ሰላም በሰዓቱ ተደናግጣ እንጂ እውነቱን ላለመናገር ፈልግ አይደለም። እውነቱን ብትነግራት ሌላ ችግር ይፈጠራል። አሀብጌ ራሷ ነበረች መሀል አናቷን ብላ የምታሰናብታት። ግን ደግሞ ወይዘሮ ማርታ መልካም፣ ጥሩ ሴት ስለሆነች በእርጋታ ሁሉንም ነግበር መስማት እንዳለባትና አምና መቀበል እንዳለባት ሰላምን አባቡ ላይ የጠቀየቀቻት ነበረ። እንግዲህ ከወይዘሮ ማርታ የተማር ነው ማንኛውም ሴት ልጅ ለባሏ ዘውድ መሆን እንዲሁም ደግሞ የምታደርጋቸውን ነገሮች ለውሳኔ ያለመቸኮል፣ እንዲሁም ትዳርንና ልጆችን ማክበር፣ ትዳር ምን ያክል ዋጋ እንደሚያስከፍል ምን ያክልም ታጋሽነት እንደሚለገስ የሚያሳይ ምርጥ ባህሪ የባለ ትዳሮችን አስተምራናለች። ደረጀም ለልጆቹና ለሚስቱ ክብሩ የተለየ ነው። ግን ደግሞ ቢሆንም በማርታ ላይ ያመነችው ከሰላም ጋር በድጋሚ ይሄ ነገር መፈጸሙ እጅግ በጣም ልብ ያሳምሟል። አንዳንድ ወንዶች ታማኝ ሆነውም መጥፎ የሚያደርጉ በጣም ብዙ እንዳሉም ከደረጀ ተምረናል። በእርግጥ ያማለይህም ይህም ለምንወዳቸውና ለምንወደው ትዳራችን ምን አይነት ዋጋ መክፈል እንዳለብን ከማርታ በጣም ደስ በሚል ሁኔታ ተምረናል። ወደፊት አሁን እንግዲህ እውነት ስትወጣ የሚፈጠረውን አብረን የምናየው ይሆናል። ማርታ በእጅጉ የምታስደምምና የምታስገርም ለልጆቿ እናትነቷ ዘውድ የሆነ ለባሏም እና ሚስትነቷ እጅግ ከምንም በላይ ጣፋጭና አስተማሪ የሆነ ትምህርት እያስተላለፈችልን ትገኛለች። ለሰራተኛ ያላት ክብር እንዲሁም ለሰው ልጅ በሙሉ ክብርን አስቀድማ ትሰጣለች። እና አሁን ላይ ምን መልካም ሰው ነገሮች ሲበዙበት ምን አይነት ወደ አውሬነት እንደሚቀየርም እንግዲህ የምናየው ይሆናል። ዳጣ ዛሬ የተደሰተችበት ምክንያት የሰላም ነፍሰ ጡርነት እጅግ ከምንም በላይ አስደስቷት እየተፍለቀለቀች ትገኛለች እና ሰላምም በዚህም ምክንያት በቃ ፈጣሪ ሁለተኛ ልጅ ሰጠኝ። ይህ ወደፊቱን ደግሞ አንተ ታውቃለህ። አንተ የለምንጎን ክልክለኛ አታውቅም። ፈጣሪ አመሰግናለሁ። እስከ ዛሬ በወዴ ልጅ ማያዜን እየተጨነኩ ስወዛገብ ይቅር በለኝ። ላውርደው ላኑረው ስል በመታገሴም ደግሞ እንድታገስ አድርገህ መጨረሻዋን እውነት አሳውቀህ ለደረጀ እዚህ ደረጃ ስላደረስገኝም አመሰግናለሁ። አንዳንድ ጊዜ ትዕግስት ላለው ሰው ሁሉም ነገር አልፎ ደስተኛ እንደመሆን ያስተምራል። እናም ካንተ በመታገሴ የለመንኩትን ነገር አሳጥተኝ አታቅም። ወደፊትም ቀሪ ሕይወቴን ከልጆቼ ጋር የተሻለ እንደምታደርግሌ ተስፋ አደርጋለሁ። እኔ በሰራተኝነት ብገባም ብዙ የካስካኝ ነገር አለ በማለትም ፈጣሪዋን መማፀን ጀመረች። ሌላው እንግዲህ ዳጣዬ በጣም ደስተኛ ሆናለች። ውስጧ ነግሯት ወንድም ተረገዘላት። ቻናሉን ሰብስክራይብ እያረጋችሁ ቪዲዮን እስከ መጨረሻው